ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ሰላም ብያለሁ። ከረጅም ጊዜ በኋላ ተከስቻለሁ። ያለው ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ በትህትና ጠይቃለሁ። ዛሬ የምስር በሽሮ አሰራርና እንደዚሁ ጎመን በቆስጣ አሰራርን ይዤላችሁ መጥቻለሁ። በቀላሉ እና ፈጠን ባለመልኩ እንዴት አድርገን ሰርተን መመገብ እንደምንችል አብረን እናያለን። አሁን እኔ ሽንኩርቴን ከትፌ ያቁላላሁኝ ነው የመጣሁት። ቲማቲም እንጨምራለን። ቲማቲሞኔ በእጄን የከተፍኩት፣ እናንተ በመፍጫ መፍጫ ትችላላችሁ። ከፈለጋችሁም ደግሞ እንደዚው እንደዚሁ ድቅቅ አርጋችሁ መክተፍ ትችላላችሁ ማለት ነው፣ እንደ ፍላጎታችን። ይህን ትንሽ አንድ ላይ እናበስላለን። ከሽንኩርቱ ከዘይቱ ጋር አንድ ሶስት አራት አምስት ደቂቃ የሚያክል አብስዬ ተመልሻለሁ። እንደምታዩት ቆንጆ ሆኖ በስሎልኛል። በመቀጠልም በርበሬ እጨምራለሁ። ላይክ ላይክ እያደረጋችሁ ደግሞ እንደዚህ አድርገን ካቁላላን በኋላ በርበሬ የሚበቃ ነው ያክል እንጨምራለን። ይህንን እንግዲህ እንደምታዩት ቆንጆ ያምራል። ቆሌቱ ቲማቲም ከሽንኩርቱ ጋር በጣም ያምራል። በርበሬያችንም እንደዚሁ ለተወሰነ ደቂቃ አንድ ለአምስት ለአስር ደቂቃ ያክል እናቁላላለን። ውሃ ጠብ ጠብ እያደረግን ቆንጆ አድርገን ካቁላላን በኋላ እንመለሳለን። እስከዛ ድረስ ግን ምስራችንን እያጠብን እንቆያለን። አሁን እንደምታዩት ቆንጆ ሆኖ እየተቆላላ ነው። ቆንጆ ተቆላልቷል። ምስሩ በደንብ አድርገን ማጠብ አለብን ማለት ነው። ምክንያቱም ምስር ለጭጓራ በጣም ጸር ነው፣ በደንብ አድርጎ ካልጣጠበ ማለት ነው። በደንብ ማጠብ አለብን፣ ነጩ አረፋ እስከሚወጣ ድረስ በደንብ እሽት አድርገን ማጠብ አለብን። በደንብ ያች ያረፋው ካልወጣች ጨጓራችንን በጣም ሊያሳምመን ይችላል እና ንጹህ ውሃ እስከሚወጣልን ድረስ በደንብ አድርገን አጥበን እንመለሳለን። እንደምታዩት እሱም ቁሌቱን በደንብ አድርጎ ተቁላልተዋል በመቀጠልም ያጠብኩትን ምስር ጨምራለሁ። እንደምታዩት ፅድት አድርጌን ያጠብኩት ይህም አንድ ለተወሰነ ደቂቃ አንድ ለአምስት ደቂቃ ለአስር ደቂቃ ያክል ቀስ ያልን እያሸን እናቁላላለን። ቆንጆ አድርገን ካቁላላን በኋላ ውሃችንን ካልሰን እናበስላለን ማለት ነው። በመሰረቱ ምስር ቶሎ እንዲበስልልን ከፈለግን በጣም ብዙ ከማሸት የለብንም፣ ምክንያቱም ይገነትራል። እንደዚህ ጨው መጀመሪያ መጨመር የለብንም ማለት ነው፣ ምክንያቱም እንዳይገነትር። ይህን ያክል ካቁላላን በኋላ ይበቃዋል። የሚበቃንን ያክል ውሃን ከልሳለን። ውሃው ትንሽ የፈላ ቢሆን መልካም ነው፣ ካልሆነ ግን ያላችሁን ቀዝቃዛም ቢሆን መጠቀም ትችላላችሁ። ምክንያቱም ቶሎ ይበስልልናል። አንደኛ ትኩስ ስለሆነ የቁለልን ስለነበረ እሱም ጥሩ ቶሎ ያበስልልናል። ቀዝቃዛው ከሆነ ግን ያው እስከሚፈላ ድረስ ጊዜ የሚፈጅብናል ማለት ነው። ለዚህ የሚበቃንን ያክል እየጨመርን ማብሰል እንችላለን። አብስለን እንመለሳለን። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ላይክ ያላደረጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙኝ ለረጅም ጊዜ ቪዲዮ ባለመስራቴ ያው ወደ ኋላ እየቀረሁኝ ስለሆነ ሼር እንዲያደረጋችሁ እንድታበረታቱን እንጠይቃለሁ። አሁን እንደዚህ ቆንጆ አድርጎ በስሎልኛል በጣምም አልበሰለም መሀከለኛ ላይ ነው ያለው አሁን ላይ ይህና ከበሰለ ይበቃዋል። ሽሮ እንነሰንሳለን። ከሽሮ በነገራችን ላይ ሽሮ ስታደርጉ ነስነስ አድርጋችሁ ብትከድኑት ይሻላል። ምክንያቱም ቶሎ ራሱ ሲብላላ ቶሎ ይፈርሳል ማለት ነው። ከማማሰሉ ይልቅ እኔ እንደዛ ነው የምጠቀመው። ሁሉም ሰው እንትኑ ይለያያል። እንደዚህ ነስነስ አድርጌ ተወዋለሁ። ሚበቃኝን ያክል ሽሮ አድርጌ ነስንሼ ከድኜ ተወዋለሁ። ከአንድ ከአስር ደቂቃ በኋላ ስከፍቶ በደንብ አድርጎ ነው ተብላልቶ የምፈልገውን አይነት እንትን ውጤት የሚሰጠኝ። ስለዚህ እናንተም እንደዛ ማድረግ ትችላላችሁ። አሁን እንደምታዩት እንደዚህ ነስንሼ ከድኜዋለሁ። ሽሮ ስንነሳንስ ትንሽ ጨው ብናደርግም መልካም ነው። ቶሎ ጨው ያፈርሳል፣ እንዳይጓጉል ያደርግልናል ማለት ነው። አሁን እንደምታዩት እንግዲህ ምንም ሳላማስል አሁን ነው ያማሰልኩት። እነዚህ ትክትክ ብሎ ፍርስርስ ብሏል። ምንም አይነት የጓጎለ ሽሮ የለም። እንደምታዩት ቆንጆ ከለሩም ያምራል። እሱም በቃ ቆንጆ ሆኖ እየበሰለ ነው። እንደዚህ እየከፈትኩ እያማሰልኩኝ በደንብ አርጌ እስከሚበስልልኝ ድረስ እንጠብቃለን ማለት ነው። አሁንም አብራችሁኝ ሁኑ። እስከ መጨረሻው አብራችሁኝ እንድትቆዩ ጠይቃለሁ። እየከደንን እየከፈትን እያማሰልን እናበስላለን። በመቀጠልም ከጎን እያበሰልን መልሰን ሌላኛውን ስራችንን መስራት እንችላለን፣ ማንኛውን ስራችንን። ይኸው እንደምታዩ ደንደን ብሎ ወፈር ብሎ ቆንጆ አድርጎ በስለዋል። አሁን ጨው ጨምራለሁ ምንጊዜም ቢሆን ጨው ልናወጣ ስንል ብንጨምር መልካም ነው። እኔ ነሽንኩርት ቅመም ምንም አልተጠቀምኩኝም፣ ምክንያቱም ሽሮ ላይም በርበሬም ላይም ቅመሞች ስለነበሩት ብዙም ነገር አልተጠቀምኩም። እናንተ መጠቀም ትችላላችሁ። መከለሻም የምትፈልጉትን ቅመም መጠ ኮረሪማም መጠቀም ትችላላችሁ። እኔ ግን ሌላ ምንም የጨመርኩበት ነገር የለም፤ ጨው ነው የጨመርኩት። እንደዚሁ እና ክኖር ተጠቅሜ ያለው እናንተ የሚበቃችሁን ያክል ሁለትም አንድም ልትጠቀሙ ትችላላችሁ። እኔም ተጠቅሜ ያለው ማለት ነው። ፈትፈት አድርጋችሁ ብትጨምሩት አሪፍ ነው፣ ምክንያቱም ሁሉም ቦታ ይዳረሳል። አንድ ቦታ አንዳንድ ጊዜ አይፈተፈትም እና ቶሎ በእጃችሁ እዛው ላይ እቃው ላይ ፈትፍታችሁት ብትጨምሩት መልካም ነው። አሁን እነዚ ጨውም ክኖሩም አንድ ላይ ከወጡ ጋር እንዲብላላ ከደን አድርገን እንተወዋለን። እንደምታዩት እንደዚህ ፍልቅልቅ ፍልቅልቅ ብላ እየበሰለች ነው፣ ደርሳለች ማለት ነው። በጣም ደንደን ብለዋል። ያምራል፣ የሚጣፍጥ ወጥ ነው። አሁን እንደዚህ ቆንጆ ሆኖ በስሎልናል። እንግዲህ በስሏል፣ እናወርደዋለን ማለት ነው። በመቀጠልም ጎመንና ቆስጣውን ወደ መስራት እንሄዳለን። እንግዲህ ይህንን ወጤን ከጎና ነሰዋለው። ቀጥዬ እንግዲህ አሁንም ሽንኩርቴን ከትፌ አዘጋጅች የመጣሁት ሽርሚሪብን ከትፎ አሪፍ ነው። ካልሆነ ግን እንደፈለግ ነው መክተፍ እንችላለን። ሁሉንም አዘጋጅች የመጣሁት ጎመኑም ቆስጣውም አዘጋጅች አጥቤ ነው የመጣሁት ከታትፌን የመጣሁት ማለት ነው። እንግዲህ ዘይት የሚበቃ የሚያክል አትክልት ስለሆነ ብዙም ዘይት ባናበዛ መልካም ነው፣ እየተፋ ስለሚመጣ ማለት ነው። ትንሽ ዘይት አድርገን እናበስላለን። ሽንኩርታችንን እንደዚህ የተወሰነ ካበሰልን እና ካቁላላን በኋላ የቆስጣውንና የጎመኑን እንጨት አንድ ላይ አርጌ ከትፌዋለሁ። እሱን ደግሞ አብረን እንጨምራቸዋለን። ሽንኩርቱ በጣም ቆንጆ ሆኖ በስሎልናል። በጣም አሪፍ ነው። እንደዚህ እያደርገን በጣም ምን ባይበስል ችግር የለውም አንድ ላይ ስለሚበስል ማለት ነው። ከጎመናችን ጋር አሁን ያዘጋጀሁትን የቆስጣውና የጎመኑን እንጨት አልጣልኩትም። እኔ አለመጣልም ትችላላችሁ። ካልፈለጋችሁ ቅጠሉን ብቻ መስራት ትችላላችሁ። እኔ ግን አንድ ላይ ስለመስራት ስለፈለግኩኝ እንደዚህ ለብቻው አንድ ላይ ከሽንኩርቱ ጋር ለተወሰነ አንድ ለአስር ደቂቃ ያክል እያዋሃትኩኝ አበስለዋለሁ ማለት ነው። አብራችሁኝ ቆዩ አሁንም ያምራል ቆንጆ ነው። ደቀቅ አርጌን የከተፍኩት እናንተ ደግሞ በእጃችሁም ቀንጠስ ቀንጠስ ማድረግ ትችላላችሁ። እንደኔ ደግሞ ደቀቅ አርጋችሁ መክተፍ ትችላላችሁ። ይው እንደምታዩት ቆንጆ ሆኖ በስሏል። በመቀጠልም ያዘጋጀሁትን የጎመኑና የቆስጣውን ቅጠል እሱን እጨምራለሁ። እሱንም እንደዚሁ ቀስ ያልኩኝ እያበሰልኩኝ አንድ ላይ አዋህዳለሁ ማለት ነው። እንደምታዩት ዘይትም አልበዛበትም፣ ከለሩ አለቀቀም፣ ቆንጆ ነው፣ ያምራል። ያው እያበሰልን እየከደንን እንሰራለን። ላይክ ማድረጋችሁን አትርሱ። መጀመሪያ የጎመኑን ቅጠል ጨምራለሁ። ከዛ ይሄንን አንድ ለአምስት ደቂቃ ያክል ከድኜ ተውዋለሁ። አሁን ይሄንን እንደዚሁ አብስለን ለአንድ አምስት ደቂቃ ያክል አብስለን ተመልሰናል። በመቀጠልም ቆስጣውን ቅጠል ጨምራለሁ ማለት ነው። ጎመን ያው ስንጨምረው ሙሉ ነው አይደል የሚሆነው። ትንሽ ደግሞ ሳሲነካው ወዲያው ይወርዳል ማለት ነው። በጣም ነው የሚያምረው። ከለሩ አለቀቀም። አሁንም ቀጥለን ቆስጣውን እንጨምራለን። ይህንንም አንድ ላይ እናበስላለን። አብስለን እንመለሳለን። አብራችሁኝ ቆዩ። አሁንም ላይክ፣ ሼር እንዳይረሳ ሰብስክራይብም ያላደረጋችሁ። ቀጥለን እዚህ ጋር ደግሞ ሰላጣ እንሰራለን። ለሰላጣችን እንደዚሁ ሽንኩርት ከትፈናል። የሰላጣ ቅጠሉ ቀዩ ነበረ። ቀዩ እና አረንጓዴው አንድ ላይ ነው እና ቲማቲም፣ እናንተ በምትፈልጉት መልኩ መክተፍ ትችላላችሁ። እኔ ደቀቅ አድርጌ ስከትፍ ነው ደስ የሚለኝ። ቃሪያ እንጨምራለን፣ እንደዚሁ ሎሚና ዘይት። ከፈለጋችሁ ደግሞ ማጣፈጫ ቅመሞችን አድርጋችሁ ሶስት መስራት ትችላላችሁ። እኔ ግን ሎሚ፣ ዘይት እና ቃሪያ ቲማቲም ነው የምወደው። ቀለል ያለ ነው እና ከፍለ እናንተ ግን ለምርጫችሁ ማድረግ ትችላላችሁ። እንደምታዩት ቆስጣውን ጎመኑን በደንብ አድርጎ በስሏል። ያምራል። አሁንም እንጠብሳለን። ቆንጆ አድርጎ እየበሰለ ነው። እንዴት ደስ እንደሚል ብታዩ። ከለሩ አለቀቅም። ከነ ከለሩ ነው ያለው። እዚህ ላይ ነጭ ሽንኩርት መጠቀም ትችላላችሁ። ቃሪያ መጠቀም ትችላላችሁ። በቤታችሁ ውስጥ ያለውን ነገር መጠቀም ትችላላችሁ። እኔ ትንሽ ይሄን ነጭ ሽንኩርት ተጠቅሜ ያለው ወፈር አርጌ ከትፌው ተጠቅሜ ያለው እንደዚሁ ቃሪያም ተጠቅሜ ያለው እና አንድ ሁለት ፍሬ ሶስት ፍሬ ነጭ ሽንኩርት ከትፋችሁ እንደዚህ ጣም ይሰጠዋል። ደግሞ ነጭ ሽንኩርት ለጤና በጣም እጅግ በጣም አስፈላጊ ነው። ከብዙ በሽታዎች የሚከላከል ነው። ለብዙ ነገር ይጠቅመናል። ለሽታም ለጣዕሙ ብቻ ሳይሆን ለጤናችንም አሪፍ ነው። ይህን እናዋህዳለን። ቀጥለን ቃሪያ እንጨምራለን። ጨው እንጨምራለን። ጨው ሳናበዛ የምንፈልገውን ያክል መጠቀም እንችላለን። ክኖር መጠቀም ትችላላችሁ እንደ ፍላጎታችሁ እኔ ብዙ ወጥ ላይ ብዙ ቅመሞች ብዙን ጊዜ አልወድም። ቀለል ያለ ነገር ነው መስራት የምወደው። እናንተም እንደዛ ማድረግ ትችላላችሁ። የምትፈልጉትን ቅመም ደግሞ ሳታበዙ መጠቀም ትችላላችሁ፣ የትኞቹም ወጣችሁ ላይ። አሁን ሁሉም ነገር ዝግጁ ሆኗል። በጣም በስሏል፣ ተስተካክሏል። ካበሰልን ከጨረስን በኋላ እንግዲህ ለገበታ ዝግጁ ማድረግ እንችላለን ማለት ነው። እናንተም በየቤታችሁ ሰርታችሁ እንድትሞክሩት ሞክሩት እመክራችኋለሁ። ስለተከታተላችሁኝ አመሰግናለሁ። ለዚሁ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ አሁንም እንድታደርጉ በትህትና እጠይቃለሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ለዛሬ የነበረ አመሰግናለሁ። መልካም ቆይታ ይሆንላችሁ።